መዘግየት መንሸራተትና መጥፋት ችግሮችን ከስር ነቅሎ ለመጣል አለመንቀሳቀስ፣ በአዙሪት ውስጥ መጠመድ ከችግሮቹ ጋር የሚኖረው ህዝብ ታዝቦ ብቻ የሚያልፈው ጉዳይ አይደለም። ለችግሮች የሚሰጡ የማስታገሻ መድኃኒቶች፣ ለዚህ ጊዜ የህዝቡንም ቁጣና መከፋፈል ያብርድ ይችሉ ይሆናል። መንግስትም ለጊዜው ፋታ ያገኛል። የህዝቡን መብረድና መንግስት ያገኘውን ፋታ ተጠቅሞ ግን ወደ ዘላቂ መፍትሄዎች ማምራት ያስፈልጋል። ይህ ባልሆነባቸው የሀገራችን ሁኔታዎች የህዝብ ዝምታ ጊዜ ጠባቂ ቦምብ ይሆናል። አንድ ቀን በአንዳች ምክንያት ይገነፋል ላ በዚህ አይነት መንገድ ገንፍሎ የወጣ ህዝብ ቁጣውን ሲገልጽና መንግስትን ሲጥል በሀገራችን በተደጋጋሚ ተመልክተናል። አንድ ስርዓት በየጊዜው የሚያደርገውን የህዝብ ፍላጎት ለመመለስ የሚያስችል ውጤታማነትና ቅልጥፍናን መፍጠር ካልቻለ ህዝቡ በስርዓቱ ላይ ያለው እርካታና መተማመን በየጊዜው እየቀነሰ ይመጣል። ይህ ጉዳይ በጊዜ መፍትሔ ካላገኘና ከጊዜ ወደ ጊዜ እየተባባሰ ከመጣ ህዝብ ሀገረ መንግስቱን የፍላጎቱ አስጠባቂ አድርጎ መቁጠሩ ይቀራል። ይህም የሀገረ መንግስት ቅቡልነት መላላትን ይመጣል። የሀገረ መንግስት ቅቡልነት መላላት ለሀገራት አለመረጋጋትና መዳከም ዋነኛ ምክንያት ነው። የሀገር ጥንካሬ እና የስርዓቱን ቀጣይነት የህዝብን ፍላጎት በማሟላት እና ያንን ተከትለው በሚኖር የህዝብ ድጋፍ ላይ የተመሰረተ ነው። የህዝብን ፍላጎት ማሟላት ያልቻሉ ስርዓቶች የዛሬና የቀጣይ ትውልድን ፍላጎት ማሟላት አይችሉም። ስለዚህ የቅቡልነት ፈተና፣ እሱንም ተከትሎ ግጭትና አለመረጋጋት የሚስተዋልባቸው ናቸው። ስርዓት አውንታዊ ለውጥና እድገት አሊያም አሉታዊ ለውጥና ድቀት ሊያስተናግድ ይችላል። ስርዓቶች አውንታዊ ለውጥ እየፈጠሩና እየጠነከሩ ካልሄዱ አሉታዊ ለውጥ እየተፈጠረባቸው ወደ ስርዓት መበስበስ ያመራሉ። ለዚህም ዋናው ምክንያት የህዝብ ፍላጎት የሚለዋወጥ ብቻ ሳይሆን ያለማቋረጥ የሚያድግም ጭምር ስለሆነ ነው። ስርዓቱ ቻለም አልቻለም፣ ተመቸውም አልተመቸውም የትኛውንም ምክንያት በመደርደር የህዝብን ፍላጎት ሳይመልስ መቅረት አይችልም። ቀድሞ ነገር ስርዓቱ ወደ ስልጣን ሲመጣ የህዝብን ጥያቄ ለመመለስ ነው። አንገብጋቢና ጊዜ የማይሰጡ የህዝብ ጥያቄዎች ምላሽ ካላገኙ የስርዓቱ አስፈላጊነት ጥያቄ ውስጥ ይገባል። በተለይም ባላደጉ ሀገራት የህዝብ ጥያቄዎች ለመኖር አስፈላጊ በምንላቸው መሰረታዊ ጉዳዮች ዙሪያ በመሆኑ ሳይመለስ ማደር አይችልም፣ ፋታም አይሰጥም። በመሆኑም አንድ ስርዓት ወደ ስልጣን መጣ ወይም ሀገር ተረከበ ማለት ለማያቋርጥ የህዝብ ፍላጎት ምላሽ መስጠት ጀመረ ማለት ነው። ስርዓቱ በሌላ እስኪተካ ድረስ የማያቋርጥ አገልግሎት የመስጠት ግዴታ ውስጥ ገባ ማለት ነው። ይህንን ግዴታ በማይወጡ ወይም ለመወጣት በሚዘገዩ ስርዓቶች ላይ ህዝቡ ቁጣውን ይገልጻል። ስልጣናቸውንም ለሌሎች አሳልፎ ይሰጣል የአምባገነኖች ስርዓት እንኳን ከዚህ ሊያመልጥ አይችልም ህዝብ ራሱን ለማዳን ሲል በመንግስት ላይ መነሳቱ የማይቀር ነው በአለማችን በየጊዜው የምናየው የህዝብ አመጽ ምክንያት በአብዛኛው የህዝብ ምቾት ማነስና የሐሴት መጓደል ነው። ስለዚህ አንድ ስርዓት ከህዝቡ በሚገኘው የእፎታ ጊዜ ብዙ ነገሮችን ማስተካከል እና ማመቻቸት ይገባዋል። ፋታውን ተጠቅሞ ስርዓቱ ለህዝብ ጥያቄ ምላሽ የሚሰጥበትን መንገድ መቀየስ አለበት። ይህንን ካላደረገ መዘግየት፣ መንሸራተት መንሸራተት ከተባባሰም መጥፋትን ማስከተሉ አይቀሬ ነው። ኋላ የቀሩ ሀገራት ለብዙ አደጋዎች ተጋላጭ ናቸው። አደጋዎቹ በጊዜውና በአግባቡ መፍት ጊዜ ካላገኙ ሀገራቱን ከፍ ወዳለ ኋላ መቅረት እንዲሁም ወደ መጠፋፋት ይወስዳቸዋል። እነዚህ ሀገራት ከጊዜ ቀድሞ የተገኙ ባለመሆናቸው የመፈናፈኛ ምህዳርና ትርፍ ጊዜ የላቸውም። ከዚህ በላይ ሲዘገዩ የሚባክነው እድልና ጊዜ ተጨማሪ ጫና ያመጣባቸዋል፣ ይበልጥ ወደ ኋላ ይጎትታቸዋል፣ ወደ ባሳ አረንቋም ያስገባቸዋል ወደ መጠፋፋትም ይወስዳቸዋል። የሕዝብን ፍላጎት የማሟላት ጉዳይ ፍላጎቱን ከመረዳት ይጀምራል። ለመረዳት ደግሞ መስማት፣ መቅረብና ችግሩን መካፈል ያስፈልጋል። ስልጣን የዛፍ ላይ እንቅልፍ መሆኑን መረዳት ይሻል። አገልጋይነት ክብር መሆኑን፣ በተጻራሪው ደግሞ መሾም አድራጊ ፈጣሪነት አለመሆኑን መገንዘብ ያስፈልጋል። ስልጣን ማለት አስተምሮ ለዚህ ያደረሰንን ሕዝብ የማገልገል ክብር አድርገን መመልከት ጠቃሚ ነው። ለጭቁኑ ሕዝብ ጥቅም ሲባል በጭቁኖች ትግል ስልጣን ላይ ወጥተናል ካልን አመታት በኋላ ጭቁኖችን ወደ መጨቆን መሻገር የማይለካ ውርደት ነው። የመደብ ልዩነት ፈጥሮ በራስ አለም ዛቢያ መዞር ለሁሉም አቅጣጫዎች እንዳና ያደርጋል። የጊዜ ጉዳይ ነው እንጂ ህዝብ ትግስቱ ሲያልቅ አሽቀንጥሮ መጣሉ የማይቀር ነው። ህዝቡን ማገልገልና በህዝቡ መገልገል ለየቅል ናቸው። የህዝብ ጥያቄን ለስልጣን መጠቀምና ና ስልጣንን የህዝብን ጥያቄ ለመመለስ መጠቀም ለየቅል ናቸው በህዝብ ስም ምለን ተገዝተን ስልጣን ከያዘን በኋላ የህዝቡን ጥያቄ ለመረዳትና ና ለመመለስ የማንተጋ ከሆነ ራሳችን በራሳችን ላይ ብቻ ሳይሆን በሀገራችንም ላይ እየተኮስን ነው ማለት ነው። አንድ ህዝብ ጥያቄን መልስ ብሎ በተለየ መልኩ መናገር ከጀመረ ስርዓቱ በመንሸራተት ላይ ነው ማለት ነው። ስርዓቱ ለመጥፋት ጫፍ ላይ ደርሷል ማለት ነው። ህዝብ መጀመሪያ ይታገሳል፣ እድል ይሰጣል፣ ሁኔታን ገምግሞ ጥያቄውን በሰላማዊ መንገድ ያቀርባል፣ ለመልሱን ጊዜ ይሰጣል። አይቶ አይቶ መዘንጋቱን ካረጋገጠ ግን ስርዓቱን እንደ ጠላቱ ይቆጥራል። ከዚያ ጠላት ያለውን ስርዓት ለማጥፋት ይነሳል። የተነሳን ህዝብ ደግሞ ማስቀመጥ አይቻለም። የሀገራችንም ሆነ የዓለም ተሞክሮ የሚነግረን ይህንን ሀቅ ነው። በአጠቃላይ ሀገራችን ከብዙ ሀገራት የቀደመና በብዙ መልኩ አርያ ሊሆን የሚችል ስልጣኔ ባለቤት ከነበረችበት ዓለም አቀፍ ተወዳዳሪነት በእጅጉ ወደኋላ ቀርታለች። በዘመናት ሀገራችንን ሲያስተዳድሩ የነበሩ አካላት ሀገራዊ ሀብት ከመፍጠር አንጻር ብዙም አልተሳካላቸውም። ለሰርክ መሰረታዊ ችግሮቻችን ይወስዱ የነበረው መፍትሄም ቀዳሚዎቹ የተሳካ መፍትሄ የሰጡ ይመስል ተመሳሳይና ከፊተኞቻቸው ትምህርት ያልወሰደ አዙሪት ይመስላል። በዚህም ዓለም ወደ አምስተኛ አብዮት ሲሸጋገር ችግሮቻችንን እንደተሸከምን እየተጓዝን ነው። በዘመናት ስልጣን አምኖ ለሰጠን ሕዝብ ምላሻችን ለምን ይሄ የሆነ? ድጋፍ ለሆነልን ሕዝብ ደጀን መሆን ለምን? አውቃትን ለምን ወደኋላ ቀረን?